ጽናትዬ እባክህን በቃላት ሽንገላ ብቻ አታኑረኝ፣ በተግባር አኑረኝ በማለትም ኪራን ትማጸነዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሊ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ ጽናት ድራማን በክፍል ዘጠና ሰባት መተናል ማለት ነው። እንግዲህ ጽናትና ኪራ አሁን ላይ በሰላም እንግዲህ እርቀ ሰላም ወርዶ በሰላም እየኖሩ ይገኛሉ ማለት ነው። ጽናትም እንግዲህ ኪራን ኪራ እንግዲህ ከእሷ በላይ ምንም አይነት ነገር ይኖር ምንም አይነት ነገር ይምጣ ይፈጠር፣ ግን ላንቺ ያለኝ ቦታ በምንም እና በማንም አይቀየርም እያለ በተስፋ ተስፋ ይሞላታል። ጽናትም ይሄ የቃላት ሽንገላ ካሁን ሰልችቶኛል፣ እባክህን እኔ የምፈልገው በተግባር ነው፣ በተግባር እስኪ አኑረኝ በማለትም እንግዲህ በኪራ ፍቅር የተራበችውና የተጠማችው እየተጠማችው እንዲህም ስትል ጠይቀዋለች ማለት ነው። ኪራ ጽናትን በጣም ይወዳታል፣ ያፈቅራታል ነገር ግን በህይወታቸው እንግዲህ ብዙ መሰናክሎችን እንግዲህ ያጋጥማቸዋል ማለት ነው። አንዱን ተላቀቅን ሲሉ ሌላ ያላሰቡት መሰናክል ይፈጠርባቸዋል። በህይወታቸው፣ በቤታቸው፣ በፍቅራቸው፣ በኑሯቸው ላይ እና አንዱን አስተናግጄ ጨረስኩ ሲል ያላሰበው ሌላ ጣጣ ይመጣበታል ማለት ነው። ለዛም እንግዲህ ጽናትና ኪራ ጥሩ የሚባል የፍቅር ላይፍ እያሳለፉ አይደለም። ችግሮችንና የሚመጡትን መከራዎች፣ ፈተናዎች ስቃዮችን ነው ተቀብለ እያሳለፉ የሚገኙት ጽናት አሁን ላይ በቃ እኔ ትዕግስት ያልቋል። አሁንስ ከዚህ በላይ እንዴት ነው ልኖር የምችለው? እናም እንግዲህ ይህን የቃላት ሽንገላህን ተውና በተግባር አኑረኝ። በቃ ተግባርክ ነው የናፈቀኝ። በማለትም እንግዲህ በጣም በሚያሳዝን በተሰበረ ልብ እንግዲህ ስትማጸነውም ተመልክተናል ማለት ነው። ኪራም እንግዲህ እኔም እኮ እሱም ማድረግ እኮ ሳልፈልግ ቀልቼ ወይንም ጠፍቶኝ አይደለም። እንደምታዩ አንዱን ችግር ተወጣት ሌላ አላሰብነው ድግስ ይደገስብናል። እናም እንግዲህ ጽናቴ ለትንሽ ጊዜ ነው በማለትም እንግዲህ አሁን ለታ እንግዲህ ስልኩ ቤቲ እንግዲህ ስልክ ነበራት፣ ሻንጣ ውስጥ ነበረ እንግዲህ በማለትም እናም ቤቲ የጤናዋ ሁኔታ ኖርማል ነች፣ ጤናዋ አላበደችም፣ ጤነኛ ናት እያስመሰለች ነው፣ በማለትም እንግዲህ ስልኩን በተመለከቱበት ታይም እንግዲህ እንደዛ አይነት ሀሳብ ነበራቸው። በተለይ ጽናት አሁንም እምነቱ የላትም ትንሽ ኪራንጂ ጽናት ቤቲ እብደትና በቤቲ መታመም አላመነችበትም። እያስመሰለች ነው። ይቺ ውሸታም ለፍቅራችን መቀሱና ለኑሮዬ እንቅፋት ሆነችብኝ እያለች እንግዲህ ስትማረርባትም ተመልክተናል። እናም እንግዲህ ኪራ የቤትን እናት እኮ ዛሬ ደውያ እናግሪያት ነበረ። እናም እንግዲህ ስልኩን የተውኩት እኔ ነኝ ሻንጣዋ ውስጥ የማይመች ውሽ ከሆነ እና ጥሩ ካልሆነ ደውዬልኝ ብያት ነበረ ብላ እንዳስቀመጠችላት ነገረች በማለት እንግዲህ ኪራም ለጽናት ተናክር ማለት ነው። እናም እንግዲህ ጽናትም እና እኮ ቤቲ ስልኩን እንደማታውቀው ሆና እኮ ነበረ ስታየው የነበረው በማለትም አሁን ላይ ይሄ እንግዲህ ያልተፈታ እንቆቅልሽ ቅልሽ ሆኖባት አለ ጽናት ማለት ነው። እናም እንግዲህ ሰናይትና ክብረውም እጅግ በጣም ደስ በሚል ሁኔታ እንግዲህ የክብሮ ምንፍቅ ፍቅር ተቀብላለች። ሰናይት ወጉ ደርሷት ከእነ ጽናት እና ከምሩ ጋር እንግዲህ ተቀላቅላ ያ እንደ አለርጂክ የምትፈራው ፍቅር አሁን ላይ እንግዲህ በእሷ ልብ ውስጥ ክብሮም ነግሷል ማለት ነው። ፍቅር የማያደርገው ነገር የለም። ፍቅር ለሁሉም ሰው ያንበረክካል። በማለትም እንግዲህ በኮንፊደንስ እንግዲህ ማውራት ጀምራለች። ተመስገን ብለናል እኛም እናም እንግዲህ ጽናትም ሰን እንግዲህ የእህቷ ሁኔታ አንደኛ ቤቱን በመቀየሬ፣ ሁለተኛ ደግሞ ስለ ክብሮም እህት እኮ በጣም ኃይለኛ ናት እያለችም እንግዲህ ፈርታለች እህቷን። እናም ጊዜው ሲደርስ ያኔ ይነገራታል። በማለትም መራዊትም ጽናትም እንግዲህ ሲያበረታቶ ነበረ። ጽዬም እንግዲህ ያ እኔ በፊት ያሳለፍኩትን ላይፌን ላባቴ አልናገርም፣ እናገራለሁ፣ አልናገርም እያልኩኝ እየተከራከርኩ የነበረውን ነገር ትእዛዝ ባልሽኝ ስትልም ነበረ ያንቺ አባት እኮ የገባቸውና ምርጥ ላንቺ የሚያስቡ ናቸው። የኔ እህት ግን በጣም ከባድ ነው ባህሪዋ። በማለትም ሰኒ እህቷን እንግዲህ ፈርታ ተመልክተናል ማለት ነው። መራዊትና ናሆም እንግዲህ መሩ ለቤተሰቦቹ ስትል ልጅ መውለድ ትፈልጋለች እና እንግዲህ ለማርገዝ ቅድመ ዝግጅት ላይ በነበረችበት ታይም እንግዲህ ናሆም አውቆባት ተጣልቷታል ማለት ነው። እናም እንግዲህ ይህንን ነገር የሰማችው ጽናትም አታደርጊሁም ቆያንቺ። ጤነኛ ነሽ እንዴ በማለትም ያው ምሩ የልብ ኬር ስላለባት እንግዲህ መውለድ የምትችል አይመስለንም በማለት ፈራቻል ያለባቸው እና በዛም እንግዲህ እናሁም ተጣልጧት ነበረ ዛሬ ላይ ግን እንግዲህ በይቅርታ ተራር መዋል ማለት ነው እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል እንግዲህ ቻናሉን ሰብስክራይብ ላይክ ሼር በማድረግ አበረታቱኝ ማለት ነው እናም እንግዲህ ሰናይት እና ኒና ተጣልተው ነበር በባለፈው። ዛሬ እንግዲህ ኒና በጣም በሚያሳዝን ሁኔታ በእንባ አልቅሳ እንግዲህ አስለቀሰቻቸው ጽናትንም ሰኒንም። እንዲሁም ደግሞ ሰኒ እንዲህ በፊዚካል ሲያዋት ቁጡና ኃይለኛ ትመስላለች እንጂ እጅጉን በጣም ስስ ልብ ነው ያላት፣ በጣም አዛኝና ሩህሩህ ነች። እናም እንግዲህ ኒና ጽናት እና ኒናም እጅጉን በጣም ጓደኛሞች ነዋል። አሁን ላይ እንግዲህ ኒናን እንደ አንድ የቤተሰብ አካልም እያዩዋት ነው። በነገራችን ላይ እነኪራ ቤት የመጣ ሁሉ ለምዶ ቤተሰባዊነት እንግዲህ ስሜት ኑሯቸው ነው የሚኖሩት እና ለጊዜያዊ ብላ ለጊዜያዊ መደበቂያ ብላ መታ እንግዲህ አንድ እንደ ቤተሰብ አባል ተቆጥራለች ማለት ነው። እናም እንግዲህ ከጽናት ጋርም በሀሳብም በምንም እየተደጋገፉ ነው። እናም የቤቲ ስራ ጫና ሆኖባት እንግዲህ እየተማረረችም ተመልክተናታል። ኒና ማለት ነው። ጽናትም እንግዲህ ኒናን ስታመሰግናት ተመልክተናል። አንቺ ባትኖሪ እኔ ምን ውጤ ነበር? እኔ ሳብድ፣ እኔ ስናደድ፣ እኔ ስበሳጭ አንቺ እኮ ነሽ የምታዝናኝ እያለች እንግዲህ ኒና ስታመሰግናትም ተመልክተናል። እናም እንግዲህ ምግብ ሰርቻለሁ አንድ ላይ ምሳ መብላት አለብን በማለትም እንግዲህ ወደ ሳሎን ሄጂ ስትላትም ነበር። አይኔ አልሄድም ሰናይት እኮ አለች በማለት እንግዲህ ሰኒና ኒና በጣም ስለሚጠሉ አንድ ላይ መቀመጥ እንዳለባቸው ኒና ስትናገር ነበረ። እንግዲህ ጽናትዬም አስታርቃችኋለሁ፣ ምግቡን ከበላችሁ በኋላ ትታረቃላችሁ በማለትም እንግዲህ ሰኒን እና ኒናን አስታርቃቸዋለች። በጣም በሚያሳዝን ሁኔታ ግን ኒና ስሜታዊ ሆና ብሶታን አወጣ ስትናገርም ነበር። መጀመሪያ ላይ ሰኒ አልታረቅም፣ አልፈልግም ስትልም ነበር። ለነገሩ እኔ መጣሁብሽ እንጂ አልመጣሽብኝም፣ ከእንደኔ አይነት ሴተኛ አዳሪ ጋር ብትታረቂ ባትታረቂ ምን ሲቀርብሽ በማለት ልጅም እምባዋ ጠብ ጠብ ጠብ እያለ ስቅስቅ ብላ እያለቀሰች እንግዲህ ኒናዬ በጣም በሚያሳዝን ሁኔታ ይህንን እንግዲህ መቋቋም ያቃታት ሰኒ እባክሽን ይቅርቤኝ ይቅርቤኝ እያለች እንግዲህ ይቅርታ በማለት ደጋግማ ጠይቀቻት። በስተ መጨረሻም አንድ ላይ ተቃቅፈው እንግዲህ እርቀ ሰላም አውርደዋል ማለት ነው። ኔናዬም በጣም ተሳዝን ነበር። እዚህ ቤት መጥቼ የአስ ቤዛ ሳላስብ ስቀር፣ የቤት ኪራይ ሳላስብ ስቀር፣ ሴተኛ አዳሪነት የሚጠረስቸው ጥሩ ኑሮ እየኖርኩ ነው። ዛሬ ግን በአንቺ ንግግር አስታውሽ ስትልም ነበረ ሰኔን በስተመጨረሻም ግን በኒና ንግግር ሰኒ እጅጉን በጣም አዝና ይቅርታ ብላ እቅፍ ተደራርገው እንግዲህ ሲሳሳሙ እርቀ ሰላም ማወርደው ተመልክተናል ማለት ነው። ውድና የተከበራችሁ አድማ ተመልካች ቤተሰብ ላይክና ሼራ ይረሳ። እንግዲህ ለቻናል ያድስ ሲሆናችሁ ቻናሌ ተቀላቀሉ፣ ነባሮች ደግሞ ሼር እና ላይክ አትርሱ ማለት ነው። ፅናት ድራማ እንግዲህ እጅጉን በጣም አምሮበት እና ቤተሰባዊነትን እንዲሁም ደግሞ ከሚመጣባቸው መሰናክሎች እንግዲህ እንዴት በጽናት እንዴት በትዕግስት መወጣት እንዳለባቸው እንግዲህ እያሳየንም ተመልክተናል፣ ተምረንበታለን ማለት ነው። እናም እንግዲህ አሁን ላይ ቤተሰብ እንግዲህ አንድ ላይ ሰብሰብ ብለው ቤቲ እንግዲህ ለኪራ የኪራ ልብስ ልለባብስ ትላለች፣ ልኳኳልም ቻፕስቲክም ትላለች፣ ኪራ የኪራ እያለች ትላለች። ነገር ግን ሰልችቷታል፣ ፊት እየሰጧት አሉ። ሄጅ ከዚህ ወደዛ ሄጅ፣ እዛኛው ክፍል ሄጅ እያሉ ስለሚያንጫጭቋት ያ ነገር ተሰምቷት እንግዲህ አንድ በአንድ በእስክሪብቶ ብትሰጥ ጽፍም እንግዲህ በእስክርቢቶ እና በወረቀት እና እስክርቢቶን አገናኝታ ብሶቷን ስትጽፍም ተመልክተናል ማለት ነው። ቤቲ እናም እንግዲህ እናቷ በመሰወሯም በመጥፋቷም ቤቲ ብቸኝነት ተሰምቷል። እጅጉን በጣም በፊት ኪራ ይስቅልኝ ነበር፣ ይጫወትልኝ ነበር አሁን ግን ይቆጣል እያለች ብቻ ብዙ ነገር እንግዲህ እስክርቢቶ እና ወረቀትን አገናኝታ እንግዲህ ስትጽፍም ተመልክተናል ማለት ነው። በሌላ በኩል ደግሞ እራሷን ቴክ ኬር አድርጋ ነው እንግዲህ ኪራዬ እንደዚህ ጃኬት ለብሼ ይወደኛል እኮ። የሚወደውን ጃኬት የሚወደውን አይነት ልብስን የለበስኩት እያለች እንግዲህ እጅጉን በጣም በሚያሳዝን ሁኔታ ተመልክተናታል ማለት ነው። እንግዲህ ኒና ትልቅ ስራ ሆናባታለች ቤቲ ማለት ነው። ቤቲን እንግዲህ ቴኬር የምታደርገው ኒና እየነች ማለት ነው። ኒና ጥሩ ልብ ያላት አመጣጧ የሚደብር እና የሚያስጠላ ቢሆንም ግን አብራቸው ተላምዳ ስትኖር ግን እጅጉን በጣም የምታሳዝንና መልካም አንደበተ ጣፋጭ ሆና ተመልክተናታል ማለት ነው። ውድ እና የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ የፅናት ድራማን የክፍል ዘጠና ሰባትን እንግዲህ እኒህን እንግዲህ ተመልክተናል ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገንኳችሁ እንግዲህ ድራማዎች ሁሉ በህይወታችን ላይ ብዙ ነገር ያስተምሩናል። ወደዚህ እኒህ ድራማዎች ወደኛ ለሰው ለህዝቡ ለማህበረሰቡ ተብለው ወደ እኛ እንግዲህ ሲያጋሩን እኛ የሚያስተምረን ብዙ ነገር ስላለ ነው። እናም እንግዲህ ከእያንዳንዱ ከሚቀርቡልን ድራማዎች ብዙ ነገሮችን የምንማርበት የምናገናዝብበት እንደሆነም እንግዲህ ተምረንበታል። እኛም ወደነው እንግዲህ እጅጉን በጣም ተደስተንበት በጉጉት እየተከታተልናቸው እንገኛለን ማለት ነው። እናም እንግዲህ ከጽና ድራማ እንግዲህ እስኪ እናንተስ ምን ተማራችሁ? ቤቲ የምርም እያስመሰለች ነው ወይንስ እውነቷንም ታማለች? ወይንስ እያስመሰለች ነው? እስኪ የተገለጠላችሁ ካላችሁ እኔ እንግዲህ ቤቲ እውነትም ያው ቀውሳለች፣ አብዳለች ብዬ ነው የምገምተው። እናንተም ግምት፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ።